መና ነው የምትቀሩት፣ መንገድ ላይ ነው ልትቀሩ የምትችሉት ማለት ነው። እናንተ ብቻ ሳትሆኑ ሀሳባችሁም ይበታተናል በዛ ጉዳዩ ላይ ማሳካት ያለባችሁን ነገር እስኪሳካ ድረስ መታገስ እና እዛ ቦታ ላይ መቆየት ያስፈልጋችኋል ማለት ነው። ስለዚህ የተሻለ ሕይወት እንዲኖራችሁ ማድረግ የምትችሉት ደግሞ ከመቶ 99 ፐርሰንት የምትሆኑ ወንድም እህቶች ከኢትዮጵያ ወይም ከእናት ሀገራችሁና ከቤተሰቦቻችሁ እንድትነጠሉ የሚያደርጋችሁ ችግር ሊሆን ይችላል። ወይም ደግሞ በዙሪያችሁ ያለው ችግር፣ በቤተሰቦቻችሁ ላይ ያለው ችግር ወይም ህይወትን ለማ ማሸነፍ የተሻለ ህይወትን ለመኖር ሊሆን ይችላል። ከሀገራችሁ የምትወጡት ማለት ነው። እዚህ ጋር ተያይዞ ታዲያ አንድ ትልቅ የሆነ በጣም ወሳኝ የሆነ ታሪክን ነው የምነግራችሁ። እህታችን ከውጭ ሀገር መታ ገንዘቧን ይዛ ከመጣች በኋላ ድጋሚ ወደ ውጭ ሀገር እንድትሄድ ያደረጋትን ነገር ነው የምነግራችሁ። እዚሁ ጋር አያይዤ በጣም ጠቃሚ የሆነ ምክር ለእህቶች ለወንድሞች እመክራችኋለሁ። ብዙዎቻችሁ ከኢትዮጵያ ለምን እንደወጣችሁ እንድትረሱ የሚያደርጋችሁን ነገር በዚሁ አጋጣሚ እነግራችኋለሁ። እንዲሁም እንድታስታውሱት ማለት ነው። ሰላም አሌይኩም ወረሐመቱ የዛሬው መልእክቴ በጣም ወሳኝ የሆነ መልእክት ሊሆን የሚችለው ወደ ውጭ ሀገር ለሄዳችሁ፣ ለተሰደዳችሁ ህይወታችሁን ለማሸነፍ ራሳችሁን ለመቀየር ቤተሰቦቻችሁን እንዲሁም የተሻለ ህይወት እንዲኖራቸው ለማድረግ እና እንዲሁም ገንዘብን ለማግኘት ብላችሁ የወጣችሁ ወንድም እህቶች፣ እንዲሁም ለመውጣት እያሰባችሁ ያላችሁ፣ እንዲሁም እዛ ሀገር ላይ ሰርታችሁ ለፍታችሁ ፈግታችሁ ያመጣችሁት ገንዘብ እዚህ ኢትዮጵያ ላይ በቀላሉ ዝም ብሎ መና እንዳይሆን በጣም ወሳኝ የሆነ መልእክትን ልነግራችሁ ነው። ታሪኩ ጋር እያያይዤ ማለት ነው። ታሪኳ እህታችን በጣም ብዙ ዓመታትን ውጭ ሀገር በአረብ ሀገር ላይ ተሰዳ የኖረች ስትሆን መጨረሻ ላይ ግን ወደ ኢትዮጵያ መታ። አሁን በመጨረሻም እንደገና ወደ ውጭ ሀገር እንድትሄድ ግዴታ እንዲሆንባት ያደረጋትን ታሪክ ነው እምነግራችሁ። ባለታሪኳ እህታችን ውጭ ሀገር ሄደች፣ ዘጠኝ ዓመት ሙሉ ሰራች። ከዛ በኋላ ኢትዮጵያ ሂጄ በያስኳት ገንዘብ ስራ ከፍቼ እየሰራሁኝ፣ ከዚህ በኋላ ኢትዮጵያ ውስጥ ህይወቴን ማሸነፍ ወይም ደግሞ ችግሮቼን መቅረፍ እችላለሁ ብላ አስባ መጣች። ከመጣች በኋላ ግን ያጋጠማት ነገር ያገኘችው ነገር ልክ እንዳሰበችው አልነበረም። ውጭ ሀገር ስትኖር እንደሚታወቀው ሁላችሁም እንደምታደርጉት ቤተሰቧን ስትደጉምና ስትረዳ ኑራለች። ነገር ግን ጎን ለጎን ደግሞ እሷም ገንዘብ ስታስቀምጥ ቆይታለች። እንደሚታሰበው አይደለም፣ ዘጠኝ ዓመት ሙሉ ከሀገር ተለይቶ መኖር ማለት ነው። ከቤተሰብ ተለይቶ መኖር በጣም ከባድ ነገር ነው። ይህን ሁሉ ጊዜ እዛ አሳልፋ ገንዘቧን አጠራቅማ መጣች። ከመጣች በኋላ ግን በጣም ብዙ ነገሮች ያዟት፣ ገንዘቦቿ እንዲጠፉ ያደ ያደረጋትን ምክንያት ስትናገር የመጀመሪያው ምክንያት ሼም የሚባለው ነገር ነው አለች። በጣም ሼም ያዘኝ። ብዙ ሰዎች ከእጅ ይፈልጋሉ። አካውንቲ ውስጥ በጣም ብዙ ገንዘብ እንዳለ ያስባሉ። ለአንድ ሰው የሆነ ነገር ካደረግኩኝ ያ ነገር ለሁሉም እንዲደረግ ይፈልጋሉ። ለሆነ ሰው የሆነ ነገር ይዤ ከመጣሁኝ ለሌሎችም እንዳመጣሁላቸው ያስባሉ። ስለዚህ ሁሉም በእኩልነት እንዲስተናገዱ የሚፈልጉ ሆነዋል። እዚህ ሀገር ከመጣው በኋላ ሰዎች በጠቅላላ ከኔ የሚፈልጉትን ነገር ማድረግ እንዳለብኝ እየተሰማኝና በጣም ያልጠቀኩኝ ቼም እያያዘኝ በየጊዜው ማወጣው ብር ብዙ ሆነብኝ ትላለች። ይህን ሁሉ ማድረጌ ሳያንሰኝ ደግሞ በጣም ከፍተኛ ብርን ይዤ እንደመጣሁ አንዳንዶች እያሰቡ እኔ ጋር ስራ እንድትሰሪ እፈልጋለሁ ነ እንደዚህ አይነት አይዲያ አለኝ፣ የተሻለ የሆነ አይዲያ አለኝ እያሉ ሐሳቤ ብጥብጥ እንዲልና እንዲበታተን አደረጉኝ ትላለች። እዚህ መጥቼ እኔ ያሰብኩት ዳቦ ቤት መክፈትና በዳቦ ቤት ጥሩ ገቢ ይገኘዋል ተብዬ ስለተነገርኩኝ ልከፍትበት ያሰብኩበት አካባቢ ደግሞ ዳቦ ቤት ባለመኖሩ የተነሳ ያ ስራ ያዋጣኛል ብዬ አስቤ ነበር። ያስኩት ገንዘብም ለዛ በጣም በቂ ነው ብዬ አስቤ ነበር። ነገር ግን ሰዎች ፈጽሞ እኔ ማስበውን ወይም እኔ ላደርገው ያሰብኩትን ነገር አያግዙኝም። ከዛም አልፈው ደግሞ እነሱ የሚፈልጉትን ነገር እንዳደርግ ጫና ያደርጉብኛል ትላለች። ሰዎችን ላማክርም በተጠጋው ቁጥር እነሱ የፈለጉት ነገር እንዲሆን እንጂ ለኔ የሚጠቅመኝ ነገር አይደለም ብዙዎች እያማከሩኝ ያሉት። በዚህ አጋጣሚ ታዲያ ገንዘቦቼ በጠቅላላ ተበታት ነውና እየተሸራረፉ በየ ጊዜው ሊያልቁ ሲደርሱ ወደ ውጭ መሄጃ ገንዘብን ብቻ ይዤ ፕሮሰስ ጀመርኩኝ። አረበኛ ስለምችል ቋንቋ ስለምችል እንዲሁም ሙያ ስላለኝ በፍጥነት ወደ አረብ ሀገር እንድሄድ እንድሰደድ ተደረግኩኝ፣ በማለት ታሪኳን ታጫውተኛለች። እዚህ ታሪክ ጋር ተያይዞ በጣም ብዙ ሰዎች ሐሳብ እንደሚሰጡ ግልጽ ነው። የማያዳግም የማያጠራጥር የሆነ ጉዳይ ነው። ብዙዎቻችሁ ትሸወዳላችሁ። ትናንትና ምን ያክል እንደለፋችሁ ያንን ገንዘብ ለማጠራቀም ሕይወታችሁን ሙሉ ለሙሉ እንደሰዋችሁ እዛ ቦታ ላይ ቤተሰቦቻችሁ እየናፈቋችሁ ሳታገኟቸው እየቀራችሁ ገንዘብን ፍለጋ ብዙ እንደተሰቃያችሁ የምትረሱበት ጊዜ ይመጣል። ያን ጊዜ ታዲያ ሁሌም ማስታወስ የሚኖርባችሁ ነገር ከሕይወታችሁ የተወሰነውን ክፍል ገንዘብ ፍለጋ ከኢትዮጵያ እንደወጣችሁ ነው ማሰብ የሚኖርባችሁ። ታዲያ ይህን ማሰብ ካቃታችሁ እንደገና አሁንም ያው እጣ ነው ሊደርስባችሁ የሚችለው። ኢትዮጵያ ላይ በጣም አስቸጋሪ ከሚባሉ ነገሮች አንዱ የለመዳችሁት ነገር ወይም አብራችሁ የኖራችሁበት ስራ ካልሆነና ያጠናችሁት ካልሆነ በስተቀር በቀላሉ ስራን ከፍታችሁ ሊለምድላችሁ ወይም እናንተም ስራው ጋር ልትላመዱ እንደማትችሉ ማወቅ ይኖርባችኋል። ለዚህ ታዲያ በጣም ወሳኝ የሚባለው ነገር የመጀመሪያው ውሳኔ ላይ ቆራጥ የሆናችሁ መሆን አለባችሁ። የሆነን ውሳኔ ከወሰናችሁ ይጠቅማል ብላችሁ ካሰባችሁ መጀመሪያውንም ስትሄዱ ዓላማ አድርጋችሁ ካሰባችሁ ከዛ ውሳኔያችሁ ፈጽሞ ፍንክች ማለት የለባችሁም። ምክንያቱም ሰዎች ብዙ አይነት ሀሳብን ይሰጧችኋል። በየጊዜው ሰዎች ጋር በቀረባችሁ ቁጥር የተለያዩ ሀሳቦችን ታገኛለ በዚህ ሰዓት ታዲያ ሁሉንም ማድረግም አትችሉም፣ ሁሉንም መያዝም አትችሉም። በመጨረሻ እናንተ መና ነው የምትቀሩት፣ መንገድ ላይ ነው ልትቀሩ የምትችሉት ማለት ነው። እናንተ ብቻ ሳትሆኑ ሐሳባችሁም ይበታተናል፣ ገንዘባችሁም ካለ አስፈላጊ ወጪ ይደረጋል። መጨረሻ ላይም ወደ አረብ ሀገር እንድትመለሱ ትሆናላችሁ። ስለዚህ የመጀመሪያው ነጥብ ሐሳብን መሰብሰብ ያስፈልጋል። እንዲሁም የሚጠቅማችሁ ነገር መሆኑን ካወቃችሁና መጀመሪያ አስባችሁ አልማችሁ አቅዳችሁ የሄዳችሁበት ነገር ከሆነ ያንን ሳትለቁ ለቁ በዛ ጉዳይ ላይ ማሳካት ያለባችሁን ነገር እስኪሳካ ድረስ መታገስና እዛ ቦታ ላይ መቆየት ያስፈልጋችኋል ማለት ነው። ሁለተኛው ደግሞ ወደ ኢትዮጵያ ስትመጡ ሼማ የያዛችሁ ኢትዮጵያ ውስጥ አኗኗርን ሁሉም ሰው ለምዶታል። አኗኗሩን የለመደውን ሰው እናንተ አፕሬሽት ማድረጋችሁ ምንም ጥቅም የለውም። ያንን ሰው ብትረዱትና እሱን ከፍ ከፍ ብታደርጉት በፊት የለመደው ሕይወት ስለሆነ ከለመደው ቦታ ከፍ ስላደረጋችሁት ሁሌ እዛ ቦታ ላይ ልታስቀምጡት አትችሉም። ተመልሶ ሊወርድ ይችላል። በዛ ሰዓት ከምስጋናም አትሆኑም ያንን ሰውም ውጤታማ ከማድረግ ጋርም አይገናኝላችሁም። ዝም ብሎ ገንዘባችሁ ይከስራል። ስለዚህ ሼማ የያዛችሁ እናንተ የሄዳችሁት አገር የለቀቃችሁት እዛ የአረብ ሀገርን ስራ ስሰሩ የኖራችሁትና የአረቦችን ጩኸትና ጫጫታ እንደዛ ተቋቁማችሁ የሄዳችሁት የቆያችሁትና የመጣችሁት ህይወትን ለማሸነፍ ነው። የተሻለ ህይወት እንዲኖራችሁ ፈልጋችሁ ነው። ስለዚህ የተሻለ ህይወት እንዲኖራችሁ ማድረግ የምትችሉት ደግሞ ሼም የሚባልን ነገር ሙሉ ለሙሉ በመገፍተር ነው ማለት ነው። እነዚህ እዚህ ኢትዮጵያ ውስጥ ያሉ ሰዎች እኮ እናንተን ገንዘብ ስጡን ሲሏችሁ፣ እርዱን ሲሏችሁ፣ ስራ አብረን እንስራ ሲሏችሁና የራሳቸውን ፍላጎት ጥቅም ለማሳካት ወዲያ ወዲህ ሲሉ ሼማቸውን ወደዛ ገፍጥረው ነው ወደ እናንተ የሚመጡት። እናንተ ለምን ሼም ይይዛችኋል ታዲያ? እናንተ እኮ ገንዘባችሁ ነው ሰርታችሁ ለፍታችሁ ፈግታችሁ ያመጣችሁት ገንዘብ ነው። እነዚህ ሰዎች ደግሞ ቁጭ ብለው የእናንተን ገንዘብ ሲያዩ ነው እንደገና ብድግ ማለት የፈለጉት ማለት ነው። ስለዚህ ምንም ሼም ሊይዛችሁ አይገባም። እናንተ ጋር ያለው ብሩ እናንተ ናችሁ ምትወስኑት። በዛ ገንዘብ አንዴ ብሩ ከወጣና ወደ ሌላ ከሄደ በኋላ ፈጽሞ መወሰን የሚባል ነገር አትችሉም፣ በዛ ገንዘብ ላይ መጀመሪያ። ገንዘባችሁ እጃችሁ ላይ ባለበት ሰዓት ነው መወሰን ያለባችሁ ማለት ነው። ሶስተኛውና በጣም ወሳኝ የሆነ ጉዳይ ደግሞ እናንተ የምትሰሩት ስራ ምን ያክል ታውቁታላችሁ የሚለውን ማወቅም ያስፈልጋል። በአሁኑ ሰዓት እውቀትን ለማካበት ያንን ጉዳይ ለማወቅ በጣም ብዙ አይነት አማራጮች አሉ። በዛ ስራ ላይ ተቀጥራችሁ መስራት በጣም ወሳኝ የሆነ ጉዳይ ነው። ነፍስያችሁን ቀብራችሁና ታዛዥ ሆናችሁ አረብ አገር ስትታዘዙ በነበረው ስሜት አሁንም እዚህ ታዛዥ ሆናችሁ ያንን ስራ እስክታውቁትና ውጤትና ኪሳራውን ትርፉና ጥቅሙን እስክታውቁት ድረስ በደንብ እዛ ቦታ ላይ መስራታችሁ ኸይር ነው፣ ምንም ችግር የለበትም። አንዳንድ እህቶች አያቸዋለሁ፣ ውጭ ሀገር ሰርተው ይመጡና የሆነች ብር ሰብስበው መጥተዋል። ከዛ በኋላ እዚህ ተቀጥራችሁ ስሩ፣ ሱቅ እንክፈት ሲሉ ወይም ደግሞ የሆነ ቦታ ትራስ ቤት እንክፈት ምናምን ብለው ሀሳብ ሲሰጡ መጀመሪያ በዛ ስራ ላይ ተቀጥራችሁ ስሩ። ልምዱን ማካበት ይኖርባችኋል። ኪሳራና ትርፉን ማወቅ አለባችሁ። ማን እንደሚገዛችሁ ማወቅ አለ እቃ ከየት እንደምትረከቡ እንደምታመጡ፣ እቃዎቻችሁን ደግሞ ለማን እንደምታስረክቡ እንደምትሰጡ ማወቅ ይኖርባችኋል። ስለዚህ ተቀጥራችሁ የተወሰነ ጊዜ ስሩ ሲባሉ በፍጹም ውስጣቸው ደስተኛ አይሆንም፣ አይቀበሉም፣ መቀበልም አይፈልጉም። እንዴት አረብ ሀገር የሄዳችሁት ውጤትን ለማምጣት አይደል እንዴ? ስኬትን ለማምጣት አይደል እንዴ? ዱንያ ላይ ያለውን ህይወታችሁን ለማቃናት አይደል እንዴ? ያ ከሆነ ደግሞ እዚህ ኢትዮጵያ ውስጥ ስትገቡም ተቀጥራችሁ መስራትን ፈጽሞ መጥላት የለባችሁም፣ መልመድ አለባችሁ፣ አእምሯችሁ ማሳመን አለባችሁ። በዛ ልትሰ ከሰሩት በፈለጋችሁት ሞያ ላይ የተወሰነ ጊዜ ተቀጥራችሁ መስራት አለባችሁ። በጣም በትንሹ ስድስት ወር መስራት ይኖርባችኋል። የማታውቁትን ስራ መስራት በጣም ከባድ ነው። ዝም ብሎ አየር ላይ መንሳፈፍ ነው የሚሆንባችሁ። ማን እንደሚቀበላችሁ አታውቁም። እንዴት ነው ውጤቱ፣ ኪሳራው የት ቦታ ላይ ነው የሚለውን ማወቅ አትችሉም። እቃውን ጥሬ እቃውን ከየት እንደምታመጡትም አታውቁትም። ስለዚህ አሰራሩን ለማወቅ ተቀጥሮ መስራት በጣም ወሳኝ የሆነ ነገር ስለሆነ መቀጠርን ዝቅ ብሎ መስራትን መላመድ ይኖርባችኋል ማለት ነው። ብር ስላላችሁ ብቻ ዝም ብላችሁ አትክፈቱ። አራተኛው ደግሞ ኪሳራን መፍራት የለባችሁም። ስራን ልትሰሩ ካሰባችሁ ገንዘብን ከውጭ አገር ይዛችሁ ከመጣችሁ ያንን ስራ ከመስራታችሁ በፊት ተቀጥራችሁ ካያችሁት በኋላ እንደገና ወደ ስራው ስትገቡ በመጀመሪያው ዙር ወይም መጀመሪያ አካባቢ ላይ ያሉት ወራቶች ላይ መክሰር ሊኖር ይችላል። ዝቅ ሊል ይችላል ካፒታላችሁ። ልደነግጡ ትችላላችሁ። ቤት ኪራይ መክፈሉ በዚህ በኩል ራሳችሁን የምትደጉሙበት፣ አንዳንዴ ደግሞ እቃ የምትረከቡበት፣ የምታመጡበት ብር ሊያንስባችሁ ስለሚችል በዚህ ሰዓት መቋቋም ን መላመድ ይኖርባቸዋል። ኪሳራን መቋቋም መላመድ ማለት ነው። መጀመሪያ ሲጀምሩ ግን በእናንተ አቅም የሆነ አጀማመርን ብጀምሩ በጣም የተሻለ ነው። ለዚህ ውጤት ማለት ነው። ስለዚህ ውጤት የሚመጣው ከኪሳራ በኋላ ከችግር በኋላ ስለሆነ ያንን መላመድ ይኖርባቸዋል። ማመንም ይኖርባቸዋል። አንዳንዴ ዝቅ ሲል ካፒታላችሁ ሽያጭ ጸጥ ሲልባችሁ፣ ሌላ አይነት አማራጮችን መጠቀም እንዳለ ሆኖ አማራጮችን ከመጠቀማቸው ጋራ ዝቅ ማለትን መላመድ ይኖርባቸዋል። አትፍሩ መክሰርን። መክሰር በጣም ወሳኝ የሆነ ጉዳይ ሊሆን ይችላል። እንደገና መክሰር እንዳይመጣ በጣም ሊከላከልላችሁ ይችላል። ሁልጊዜ አልጋ አልጋባልጋ አይሆንም። ሁልጊዜ ውጤት ብቻም ልታስመዘግቡ አትችሉም። የሆነ ሰዓት ላይ ልትከስሩ ትችላላችሁ። ካፒታላችሁ ሊመታባችሁ ይችላል ማለት ነው። በመጨረሻ እናንተ ሙስሊሞች በመሆናችሁ መጠንና እስልምና ላይም ብዙ እንደቆያችሁ ሰዎች ሆናችሁ በአላህ ላይ ያላችሁ ተወኩል የተሻለ መሆን አለበት። ረሱል ሰለላሁ አለይሂ ወሰለም ሐዲሳዊ የሆነ መልእክትን ተናግረዋል። ያ መልእክታቸው ምንድነው? አንድ ተወኩል ያለው ሰው መገለጫው ምን አይነት እንደሆነ ሲናገሩ ከፋይሪን ያሉት ከፋይር እንደ በራሪ ወፍ ነው። ተኽዱ ኽማሷን ጠዋት ስትወጣ ረሃብተኛ ሆና ትወጣለች፣ ወደየት እንደምትሄድም አታውቅም። ነገር ግን ማታ ላይ ስትመለስ ወተሩሑ ቢጧና ሆዷ ሞልቶ የምትመለሰው በማለት ይናገራሉ። ተወኩል ማለት ይህ ነው። ስበብን ማድረስ ወሳኝነት ያለው ጉዳይ ነው። ጠዋት ላይ ስትወጡ ከአላህ ዘንድ እርዚቅ ፍለጋን ነው የምትንቀሳቀሱት። ፈንተሽሩ ፊል አርድ ወብተጉ ሚን ፈድሊላህ ነው ወደ ምድር ተንቀሳቀሱ ከአላህ ትሩፋትን ፈልጉ ነው ያለው አላህ ሱብሓነሁ ወተዓላ። ስለዚህ ሁሌም ስበብን ማድረስ ያስፈልጋል። እንደመጣን ቁጭ የምንል ከሆነ ከአረብ ሀገር ያመጣናትን ገንዘብ እስክታልቅ ድረስ ቁጭ ብለን ዝም ብለን የምንመገባት ከሆነ ፈጽሞ ውጤት የሚባል ነገር የለም። ድጋሚ ያው እጣ ነው ሊመጣባችሁ የሚችለው። ወይም ደግሞ በፊት የሚወዳችሁ ሰዎች ሲርቋችሁ፣ በፊት የሚቀርቧችሁ ሰዎችም እንዲሁ ሲርቋችሁና በመጥፎ እይታ ሲመለከቷችሁ የተሻለ ማንነት እንደነበራችሁ የምትቆይ አትሆኑም ማለት ነው። ከሰው ውጪ ትሆናላችሁ። ከሰው ጎዳና ውጪ ትወጣላችሁ። ያኔ ስትሬስ ውስጥ ትገባላችሁ። ተጨናነቁ ትገባላችሁ፣ ሰዎችንም ትጠላላችሁ፣ ራሳችሁን መጥላት ትጀምራላችሁ። በዚህ ሰዓት ታዲያ ሁሉ ነገር ይጨልምባችኋል። ለዚህ ጥሩ የሆነው አማራጭ ምንድነው? ጧት ትወጣላችሁ፣ እስከ ማታ ድረስ መስራት ያለባችሁን ሰርታችሁ ትገባላችሁ። በአላህ ላይ ተወኩልን ታደርጋላችሁ ማለት ነው። ተወኩል ያላቸው ሰዎች ቢከስሩም ችግር የለባቸውም፣ ቢያጡም ችግር የለባቸውም፣ ሲያገኙም ደስተኞች ናቸው። ምንም ችግር የሌለባቸው አይነት ሰዎች ይሆናሉ ማለት ነው። አይጨናነቁም። ለዱንያ ዱንያ መሰረታዊ የሆነች ጉዳይ አይደለችም። ዱንያ ትርፍ የሆነች ጉዳይ ናት። ማግኘት ይኖርብናል አዎ ማግኘት አለብን፣ ውጤታማ መሆን አለብን። አዎ ውጤታማ መሆን አለብን። ዱንያ እዚህ ዓለም ላይ እስካለን ድረስ በጣም ወሳኝ ጉዳይ ነው። አዎ የምናውቀው ጉዳይ ነው። ለማኝ መሆን የለብንም፣ የበታች መሆን የለብንም፣ ፈላጊ ከጃይ መሆን የለብንም። ራሳችንን በራሳችን ማስተዳደር እንዲሁም ሰዎችን መርዳት ይኖርብናል። በዱንያም ጀነትን መግዛት እንችላለን። ይህን ለማድረግ ግን የአላህ ስብሀነሁ ወተዓላ ተወኩል አብሮ መሆን አለበት። ብልጠት ብቻውን ምንም አይሰራም ማለት ነው። ወንድም እህቶቼ ገንዘቦቻችሁን አልባሌ ቦታ ላይ እንዳታጠፉ በተከታ ተከታታይም እንደዚህ አይነት ፕሮግራሞችን እንለቅ ይሆናል። እንደዚህ አይነት ፕሮግራሞች ወደ አረብ ሀገር እየሄዱ ለሚሰሩ ወንድም እህቶች በጣም ወሳኝ ስለሆነ ሼር እንድታደርጉላቸው በዚሁ መልእክቴን አስተላልፋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።